ኮች፣ አመሰግናለሁ። ስልሳ አምስተኛው ደቂቃ ላይ አስቆጥራችሁ መሪ ሆናችሁ፣ ከዛ በኋላ በሰራችሁት ስህተት ግብ አስተናገዳችሁ። አንድ ለአንድ ጨዋታው ተጠናቋል። እንዴት ነበር ጨዋታው? እጅግ በጣም ፈታኝ ጨዋታ ነው። እንዳየው ከረፍት በፊት ትንሽ የእኛ ቡድን እስኪረጋጋ ድረስ እነሱ የኳስ ቁጥጥርና ወደፊት ረጃጅም ኳሶችን በማጥቃት ላይ ትንሽ ተጭነውን ነበረ፣ ግን ያንን አቮይድ አርገን እንደገና ተረጋግተን እኛ የመጨረሻ 45 ደቂቃ አካባቢ 10 ደቂቃ ሲቀረው እኛ ጥሩ ጨዋታ ስቴብል የሆነ የኳስ ቁጥጥር ይዘን ነበረ የጨረስ ነው፣ ከረፍት በፊት። ከረፍት በኋላ እንዳየው ጎል አግብተንም ጥሩ ተቆጣጥረው ነበር፣ ግን የአንድ ሰው ስህተት እዚህ ሚድፊልደሩ የሰራውን ስህተት ያንን ኳስ ዋጋ አስከፈለን። ስለዚህ ውጤታችንን አስጠብቀን መሄድ አልችልንም። ያ ነው አሁን ዛሬ ዋጋ ያስከፈለን ያየ ነው። ምናልባት ግብ አስቆጥራችሁ አሸንፋችሁ ልትወጡ የምትችልባቸውን በርካታ አጋጣሚዎችም አግኝታችሁ ነበረ። ግን ታችኛው ደረጃ ላይ ላለ ቡድን የሚገኙ አጋጣሚዎችን አለመጠቀም የዋላ ዋላ ዋጋ ያስከፈለ ነው። ያገኘናቸው ብዙ ኳሶች አሁን ወደ መጨረሻ፣ በተለይ ያገኘነውን አብዲ የሳተውን ኳስ በጣም ዋጋ ያስከፈለን ጉዳይ ነው። ሁለት ለአንድ የሚያልቅበት እድል ነበረ። አሸንፈን የምንወጣበት ብዙ አጋጣሚዎችን ከዛ በላይ አግኝተን ነበር አልተጠቀምንበትም። ይህንን ለቀጣይ በደንብ እዛ ላይ ሰርተን አሁንም ውድድሩና ጨዋታው ገና እስከሆነ ድረስ ነገ አሸንፈን ደረጃችንን ውጤታችንን እናሻሽላለን ብዬ ጠብቃለሁ። አመሰግናለሁ። ኮች፣ ትንሽ እናውራ። ጫወታው እንዴት ነበር? ማለትም እየተመራችሁ ነው ግብ ያስቆጠራችሁ። አጠቃላይ እንቅስቃሴው እንዴት ነበር? ሁለት አይነት ገጽታ ነበረው። የመጀመሪያው 45 ደቂቃ እኛ ፍጹም የበላይነት ኖሮን በርካታ የግብ እድሎችን ሁሉ ፈጥረን መጠቀም ያልቻልንበት ነበረ። ሁለተኛው አርባ አምስት ላይ እነሱ እንደውም ወደ ማብቂያው አካባቢ ላይ ከኛ የተሻለ እንቅስቃሴ አድርገው ጎሎችን ማግባት እድል ፈጥረዋል። እና ጥሩ እኩል ተመጣጣኝ ፉክክር ያሳዩበት እና ያው በመጨረሻ ላይ ውጤቱን እነሱ ቀድመውን ቢያገቡም የኛም ወዲያው በትንሽ ደቂቃዎች ልዩነት አንደኛውን ጎል አስቆጥረን አቻ ለመሆን ችለን ነበረ። ከዛ ለመጨመር ጎሎችን ሞክረን ቀና ፈጥረን ተጫውተን ነበር። ያ በዛ አጋጣሚ እነሱ ኳሶችን እያገኙ ሉዝ አድርገዋል። ዞሮ ዞሮ ያው አንድ እኩል አልቋል ጨዋታው፣ እና ጥሩ ነበረ። ኮች ምናልባት በመከላከሉ ረገድ የተወሰነ ክፍተት ቡድን ላይ ይታይ ነበረ፣ ግቡም የተቆጠረው ከዛ መነሻነት ነው። ሌላ ደግሞ አጋጣሚንም በመከላከል በሰራችሁት ስህተት ተጋጣሚያችሁ ግብ ለማስቆጠር ተቃርቦ ነበረ። እዚህ ላይ እርምት ያልወሰዳችሁበት በጨዋታው ምን ነበር? ምን አለ መሰለህ፣ አሁን እዛ ቦታ ላይ የጫወቱ የነበሩ ልጆች በጉዳት ሲወጡ ልጆች እያቀያየር ያለ ቦታቸው ነው የምታፈራርቀው። ለምሳሌ ኬኔዲ ሲወጣ ናትናኤልን ነው እዛ ጋር እያሰለፍን ያለ፣ የመሀል ተከላካይ ነው ናትናኤል። ኬኔዲ ትንሽ ጉዳት ደርሶበት ችን ለጨዋታ መጫዋት አልቻለም፣ እና ልጆች ሲፈራረቁ አንዱ ወጥቶ አንዱ ሲገባ የነበረው የሁለቱ ጥምረት ይፈርሳል ቀደም ሲል የነበረው ጥምረት እና ጥንካሬ ይጠፋል። እንደገና እነዛ ሁለት ሰዎች ደግሞ አዲስ ነው የሚሆነውና ጨዋታ ላይ እነዛን እንደገና ማዋሃድ ይጠይቃል ጊዜ ይፈልጋልና ለዛ ነው አሁን መልካሙ አዲስ ነው የገባው። እንግዲህ ባለፈው ከነበረው መሻሻል አሳይቷል። ዛሬ ደግሞ በጣም ጥሩ ነው። ከዚህ በኋላ እየቀጠለ ደግሞ እየጠነከረ ከሄደ የማይስተካከል ነገር የለምና ይስተካከላል። ትልቁ ነገር ምንድነው? ጉዳት ልጆች እዛ ቦታ እያጋጠመን። አዛሪያስን በጉዳት ምክንያት ያው በዚህ ሳምንት የለም፣ በጨዋታ ባለፈው ሳምንት የለም። እሱና ማስናይል ነበር መሀል ላይ ሲከላከሉ ረጅም ጊዜ ቆዩት። በርካታ ውጤቶችን ስናመጣ እነዚህ ልጆች ናቸው እዛ ቦታ ላይ እየተጫወቱ የነበሩት ኬኔዲ አዛሪያ፣ ፍጹምና እንትና ማኖና ሳይል። ስለዚህ የእነሱ መጉደል እዛ ቦታ ላይ እኛ ላይ ክፍተት ፈጥሮብናል። በተለያየ አጋጣሚ ሰው ይጎልብናል እና ያ ከመሀል ላይ አንድ ሰው ሲነቀል የነበረው ቅንጅት አይቀጥልም እንደነበረ። ለዛ ነው እያጣን ያለ ነው። ያን ለመመለስ የሚቻለንን ሁሉ ጥረት እናደርጋለን ማለት ነው። አመሰግናለሁ ኮች።